ቤታቸው ሳይሆን የተቀበሩት ተቋማቸው መስጊዳቸው። ከመስጊዳቸው ጎን ደግሞ መካነ መቃብር አለ። የሙፍቲ ልጅ ሰይፉ ላይ ቀርቦ ምንድነው የተናገረው? ውድና የተከበራችሁ የቻናላችን ተከታታዮች አሰላሙ አሌይኩም ረህመቱላሂ ወበረካቱ። ዛሬም ለእናንተ አስተማሪና ቁም ነገር አዘል የሆኑ ቪዲዮዎችን ይዤላችሁ ብቅ ብያለሁ። እስከ ቪዲዮዋችን ፍጻሜ ድረስ አብራችን ሁኑ። እንዲሁም ደግሞ በምንለቃቸው ቪዲዮዎች ላይ አስተያየት፣ ጥቆማ ካላችሁ ኮሜንት ስር በጨዋ ደም፣ በወንድማዊነት መንፈስ ማስቀመጥ ትችላላችሁ። እንዲሁም ደግሞ የምንለቃቸው ቪዲዮዎች ተደራሽነት እንዲኖራቸው ላይክ፣ ሼር እንዲሁም ኮሜንት በማድረግ የበኩላችሁን አስተዋጽኦ እንድታበረክቱ እንደተለመደው በአክብሮት ተጠይቃለሁ። ዛሬ የምናገርበት ርዕስ ትናንትና ማታ እሑድ ማታ ኢቢኤስ ላይ ሰይፉ ሾው ላይ የሐጅ ዑመር እሳቸው ልጅ ሰይፉ ላይ ቀርቦ የተናገራቸው ንግግሮች አሉ። እነዛ ንግግሮችን በተመለከተ ምን ያክል በስህተት የተሞሉ እንደሆኑ እንዲሁን ደግሞ የፈራነው ነገር ክሊር አድርጎ እንደተናገረው በዚህ ቪዲዮ የማሳያችሁ ይሆናል። የመጀመሪያው ንግግሩ እንዲህ በማለት ይጀምራል፣ እስቲ እንመልከት። ስለዚህ ምንም የሕግ ክፍተት የለው በሸሪአ አኳያ እኔ አሁን ሸሪአውን ብዙ እዚህ ላይ ማብራራት አልፈልግም፣ ምክንያቱም የሃይማኖት ምሁራን አሉ። ሸሪአ ህግ ላይ እስልምና ላይ ከመጣን መነሻችን ነቢዩ መሐመድ ናቸው፣ ሰለላሁ ዓለይሂ ወሰለም። እሳቸው በቤታቸው ነው የተቀበሩት፣ ቤታቸው ውስጥ ነው የተቀበሩት። በአሁኑ ሰዓት መዲና መስጊዱ ነው አልተስፋፍቶ፣ ቤታቸው መስጊዱ ውስጥ ገብቷል። አሁንም ቅብራቸው እዛ ነው ያለው። እንግዲህ ስለዚህ ጉዳይ እኔ አላወራም ምክንያቱም ሊቃውንቶች አሉ ብሎ ከዛ በኋላ ትንተና ውስጥ ገባ። ሲተነትን ደግሞ ምን አይነት ትንተና ነው የሰጠው ስንል ለምሳሌ አለ፣ ነቢዩ አለ ሰላቱ ወሰላም ቤታቸው ነው የተቀበሩት፣ አለ ነቢያቶች በሞቱበት ቦታ እዛው ላይ ይቀበራሉ። ይህ ሐዲስ ላይ ያለ እውነታ ነው እኮ ነቢዩ አለ ሰላት ወሰላም ብቻ ሳይሆኑ ነቢያቶች በሞቱበት በዛ ቦታ ይቀበራሉ። ስለዚህ ነቢያቶችና አማኞች አንድ በማድረግ ለነቢያቶች የመጣ ነገር ለሰዎች ማዋል ትልቅ ዙልምን? ከዛ ይህን ነገር የተደረገበት ዋነኛ ምክንያት ለምንድን ነው አለ አዲስ አበባ ውስጥ ሐሪማ የሚባል ነገር የለም አለ ሐሪማ ሲባል ምንድን ነው የውላቸው አሁን ደረሳ የሚያስመርቁበት ምናምን ይባላል ሐሪማ ማለት የውላቹ የሆነ አስተማሪ አለ ወይም ሼህ የሚሉትን ግለሰብ ሲያርፉ ሲሞቱ ጊዜ እዛው ይቀበራል ከዛስ ሰዎች ይመጡና መቃብሩን ማለት ነው ተበሩክ ይፈልጋል በረካ እናገኛለን ብለው የተለያዩ ነገራቶችን ያደርጋሉ። ለምሳሌ ከአጠዋሪ ማሄድ ትችላላችሁ። እዛው ነው የተቀበሩት ሺሁ፣ እንዲሁም አብሬት፣ የአብሬት ሼህ እዛው ነው የተቀበሩት። አሊ ጎንደር ሂዶ ኑር ሁሴን ሂዶ የተለያዩ ቦታዎችን ማለት ነው ስትሄዱ ጊዜ ሐሪማዎች የሚባሉ ቦታዎች ልክ እንደዚህ ነው። አሁን ይህ ልጅ ራሱ ምንድን ነው ያለው? የሀጅም ሙፍቲ ልጅ ጭራሽ መቀጠል አለበት። አዲስ አበባ ውስጥ ስለሌለ ይህን ነገር ማድረጋቸው ራሱ ትልቅ ነገር ነው አለ። እንግዲህ እነሱ መኳራሱ አይደለም እና ወደ ሀገራችን ደግሞ ስንመጣ ቀደም ሲል የነበሩ መሻይኾች ኦልሞስት ኢትዮጵያ ውስጥ በአራቱም ማዕዘን ከሶስት ሺህ በላይ የሳቸው አይነት የሃይማኖት አባቶች ዑለማዎች በመስጊዳቸው ጎንና በቤታቸው ጎን ነው የተቀበሩት። አዲስ የሆነው ምንድነው፣ እንደ ከተማ ስንመጣ ያልተለመደ ነገር ስለሆነ ነው። እንደውም እኔ በእኔ እይታ ትንሽ ለየት ይላል። እኔ እይታ ይሄ መበረታታት ያለበት ነገር ነው። አዲስ አበባ ውስጥ የተለመደ ስላልሆነ ለዛ ነው ሰው ግር ያለዋል። በተለያዩ ክፍለ ከተማዎች፣ ክፍለ ሀገራቶች፣ ገጠራማ አካባቢ ይህን ነገር የተለመደ ነው። አስቀድሜ የነገርኳቸው ለምሳሌ አብሬት ቃጥባሪ አሊ ጎንደር እንዲሁም ደግሞ አልከሶ የአብሬት ምናምን እነዚህ ቦታዎች ባጠቃላይ ህዝበ ሙስሊሙ ያውቃል። ለዛ ነው ይህን ነገር አብሬት ላይ የሚደረገው ነገር አዲስ አበባ ላይ እንዳይፈጸም ሰዎች እየተቃወሙት የነበረው። ምክንያቱም አብሬት ላይ የሚደረገው ምንድን ነው? ለምሳሌ አንድ ቪዲዮ ላሳያችሁ። ፋና አምሮት ላይ የመውሊድ ፕሮግራም ላይ የቀረበ ነው። እዛ ሀሪማ ይባላል። ሀሪማ ውስጥ ቀብር አለ። ከዛ በኋላ የተቀበሩ ሰዎች ደግሞ ምን አይነት ሰዎች ናቸው? የነሱ ወይ የአክስት ልጅ ወይም ደግሞ የልጅ ልጅ ልጅ እናት ወይም ደሞ ሚስት፣ ወንድም ምናምን ነው የተቀበሉት። ቦታው ማለት ከዛ ውጪ ማንንም አይቀበልም ምንም። ከዛ ወደ መቃብሩ ስንሄድ አንድ ሺህ ካሬ መቼም ብቻቸውን የሚቀበሩበት አይሆንም። ነገር ግን እነዚህ ፕራይቬት እና ፐብሊክ የሚባሉ መካነ መቃብሮች አሉ ዓለም ላይ። ስለዚህ መቃብር ለምሳሌ አዎ መቶ ሰው ችል ይችል ይችላል፣ ምናምን ሊችል ይችላል። እንግዲህ በካሬ ስናሰላው ወደዛ ስሌት ውስጥ አልገባሁም። ስለዚህ ይሄ ቦታ የራሱ አስተዳደር አለው። አሁን ከእሳቸው የተተካ ኸሊፋ አለ፣ ምትክ አለ። የሚቀጥል ነው ይሄ ነገር። ስለዚህ ይሄ እዛ ጋር ባሉ አስተዳደሮች እየተወሰነ ሌሎች ሰዎች ይቀበሩበታል። እነማን ናቸው፣ እሱ ዝርዝር አሰራር ይኖረዋል። ሌላ ዓለም ላይ የሚሆነው አሁን ኸሊፋ አለ ምትክ ምትክ እዛው ነው የሚቀበረው ሲያልፍ ሕይወቱ፣ የእሳቸው ባለቤት የቅርብ ቤተሰቦች እያለ እንደዚሁ ደግሞ በሙስሊም ዓለም ሲሆን ንጉሱ ሲሞት እንዲህ ሲሆን የሙፍቲው መካነ መቃብር ላይ ይቀበራል። የሐጅ ሙፍቲ የእሳቸውም ልጅ የተናገረው ምንድነው በጊዜ ሂደት አለ እዛም ቦታ ላይ የተለያዩ ሰዎች ይቀበራሉ። ለምሳሌ በአንድ ሺ ካሬ አለ መቶ ሰው ላይ ሞላ ይችላል ነገር ግን አለ ለእሳቸው ቀረበ የሆነ ለምሳሌ ልጅ ይቀበራል አለ እንደዛ ያለበት ምክንያት ምንድን ነው? አሁን ለምሳሌ ይህን ቪዲዮ ላሳያችሁ። ወደ ነጥባችን ስንሻል ባ የሀጂ ሴድ ቡሽራ ነው። እንግዲህ እዚህ ላይ ልጆቻቸው ናቸው እዚህ በብዛት ያሉት እና እዚያም ይሄው እንደምታዩት፣ እዚያም ላይ ስታዩት ያ የሀጂ ቡሽራ ልጅ የመጀመሪያው ልጃቸው። እነዚህ በብዛት እዚህ ያሉ አሊሞች ናቸው፣ ሙፍቲዎች ናቸው። ታላላቅ ሙፍቲዎችና ዓሊ ሙፍቲዎች ወልጆች፣ የአላህ ባሮች በዚክር አላህን የሚዘክሩ ናቸው እዚህ የገቡት። ይሄ ብዙ ጊዜ ሀጂ ቡሽራን የሚያውቅ ሰው ሊጎበኝ ስለሚመጣ የሚያውቅ ሁልጊዜ እንግዳ የማያቋረጥበት ደግሞ የአላህ ባሪያ ናቸው ብሎ እዛ ቁሞ ሀጃውን ይናገራል። አላህ በነዚህ በባሪያ አንተን በተገዙት በሰይድ ልባ ይሁንብህ ብሎ አላህን የሚለምን አለ። ከኢትዮጵያ ውጭ በየመን፣ በሰውዲ አረቢያ የሚሄዱ የሐጅ ቡሽራ ታሪክ የሌለበት ቦታ የለም። በደረሱበት እንግዲህ እዚህ ቪዲዮ ላይ እንደተመለከታችሁት እንግዲህ ዋና ሼሁ አለ የተቀበሩ። ከዛ በኋላ የልጅ ልጅ አለ ከዛ በኋላ የልጅ ልጃቸው፣ ከዛ ሴት ልጃቸው ምናምን ቢያንስ ወደ አራት ነው ስድስት ነው የጠቀሰው። ስለዚህ እነዚህ ሰዎች ብቻ ነው የተቀበረበት አለ ከዛስ አሁንም ሐጅ ሙፍቲ መቃብር አንድ ሺህ ካሪ ሜትር የተባለው እዛ ላይ ሐሪማቸው አለ አለ እንደገና ደግሞ መስጂድ አለ አለ። ከዛስ ወደ 700 ነው አንድ ሺ የሚጠጋ ካሪ መካነ መቃብር አለ አለ። መካነ መቃብሩ ላይ ግን እዛ ላይ ያሉ ኮሚቴዎች አለ እንደ አስፈላጊነቱ ትልልቅ የሚባሉ ሰዎችን ይቀበርበታል አለ ሰው ለመቅበር ትልቅ ትንሽ የሚባል ነገር አለ እንዲህ መሬት ላይ አማኝ በአጠቃላይ የሙስሊም መካነ መቃብር መቀበር አለበታል። ስለዚህ እየተደረገ ያለው ነገር ምንድን ነው፣ በግልጽና በማያሻማ መልኩ ከልጁ የተረዳነው ነው ነገር ምንድን ነው ከተባለ፣ ለምሳሌ አብሬት ላይ ሰዎች ካላሁ ውጭ ይጣራሉ። አስቀድሜ ባሳየዋቸው ቪዲዮ እራሱ ለምሳሌ ሰዎች እዚህ ላይ ይመጡና ማ የሚባሉ ቦታዎች ለምሳሌ ከጀርባዬ የሆነ ሀሪማ ነገር አለ። ከዛ የተቀበረ ሰው ያለ ሐውልት ተሰርቶለታል፣ ደሪፍ። ከዛ ይህን የተሰራበት ቦታ ላይ ሰዎች ይመጣሉ፣ ሴቶች ይመጣሉ። በየአመቱ ልጅ ማይሰጡ ከሆኑ ምንድን ነው፣ ልጅ ያልወለዱ ከሆኑ ልጅ ስጡኝ እ ያጡ ከሆኑ እንዲያደርጉልኝ ብለው ይለምናሉ። አለ እዛው ቪዲዮ ላይ አለ፣ በነገራችን ላይ እንደዛስ። ስለዚህ ዛሬ ላይ ደግሞ እየተደረገ ያለው አዲስ አበባ ውስጥ ይህን ነገር ነው ለምሳሌ የተወሰኑ ሰዎች ይቀበራሉ ራሱ በተናገረው ንግግር ላይ ተሞርኮዘን ነው ራሱ ይህን ነገር እየተናገር ያለ አብሬት ላይ የተወሰኑ ሰዎች ነው የተቀበሩት ወደ አራት ሰው ምናምን ነው የተቀበረው ከዛስ እዛው ሐሪማ የሚባል አለ መስጂድ አለ ቆባ የሚባል ከዛስ በየአመቱ መውሊድ ይሄዳሉ እዛው ደሪህ አለ በነገራችን ላይ እዛ ላይ ሰዎች ያርዳሉ። ከአጥባሪ ስትሉ ደግሞ በጣም አስከፊ ነገር አለ። በነገራችን ላይ አጠገብ ለአጠገብ ነው ቃጥባሪ እና አብሬት ማለት፣ ተሻግራችሁ ነው አንድ ወንዝ ምናምን ነው በመካከላችሁ ያለ። ተሻግራችሁ ሁለት ረካ ተሰግዳላችሁ፣ ለመቃብሩ እዛስ መሰዋትን ታቀርባላችሁ። ሀብታን ከሆናችሁ ለምሳሌ በግ ሊሆን ይችላል፣ ታርዳላችሁ። ምንም ከሌላችሁ አንድ ምርም ቢሆን ሳንቲም ቢሆን ራሱ ወርወራችሁ ይህ ደሪህ የተሰራው መቃብር ላይ ወርወራችሁ ትወጣላችሁ። ስለዚህ በየክፍለ ከተማው፣ በየሀገሩ፣ በየገጠሩ በአራቱ አቅጫጫ አለ ስትል እንዲህ አይነት እንደ አብሬት እንደ ኑር ሁሴን፣ ኑር ሁሴን ላይ የሚደረጉ ነገራቶች ቪዲዮ ኑር ሁሴን ብላችሁ ግቡ፣ ወላሂ ላዚም ታለቅሳላችሁ። ህዝባችንን ማለት ነው ምን ያክል ከተውሂድ እንደራቀ ትረዳላችሁ። ኑር ሁሴን ላይ ትልልቅ ነገራቶች ነው የተሰሩት። እዛ ሰዎች ይቀማሉ። ከዛ ደግሞ ኑር ሁሴን ምናምን ብለው ይለምናል፣ አላህን መለመን ያለባቸው ኑር ሁሴን ትልልቅዬ መስጅድ ነው ሚያክለው። ይህ የሚባለው ትልልቅ ነው የተሰሩ የመቃብር ቦታው ትልቅዬ። ዛሬ አዲስ አበባ ውስጥ ይህን ነገር እንዳይፈጸም ነው ሰዎች ትኩረት ሰጥተው ይህን ነገር እየተቃወሙት ያለ፣ ሀገራችን ላይ አሁን የተናገርኳቸው ካላሁችም መጣራት እዛ መቃብር ላይ እንዳለ፣ ከዚህ በፊት የሰራኋቸው ቪዲዮዎችን ተመልከቱ። ለቻናሌ አዲስ ያልሆናችሁ በእርግጥ ታቁታላችሁ። እኔ የምሰራቸው ቪዲዮዎች አብዛኛዎቹ ማለት ይቻላል ካላሁ ውጭ የሚጣሩ ሰዎችን የራሳቸው ቪዲዮ እያመጣ ከዛ ሪያክት ነው የምናደርገው እንጂ ውስታስ ሆነን የሆነ ነገር ሆነን አይደል ጀስት ኢስላሚክ የሆነ ዳዋን ሪያክት እያደረግን እዛ ላይ ሀሳብ እያንሸራሸርን አንዳንዴ መረጃ የሚያስፈልጋቸው ቦታዎች መረጃ እያጣቀስን ምላሽ እንሰጣል እንጂ አሁን እኔ ለረድ ብቁ ሆኜ ምናምን አይደለም። በዚህ በአጋጣሚ ማወቅ አለባቸው ረድ እያረብኩኝ አይደለም። ነገር ግን ሪያክሽን ቪዲዮ ሰራለሁ። እዛ ሪአክሽን ቪዲዮ ላይ የሚሰሩና ለምሳሌ አንድ ፈኒ የሆነ ሪአክት ሪአክሽን ቪዲዮ የሚሰራ ዩቱበር ይኖራል አይደለ? የሆነ የሚያስቅ ነገር ያመጣል። ከዛ በኋላ እዛ ቪዲዮ ላይ የራሱን ሐሳብ ይሰጣል። እንዲሁን ደግሞ ይህን ነገር ልክ አይደለም ብሎ እንዲህ ነው ብሎ አስተያየት ይሰጣል። ልክ እንደ እኔ ደግሞ ካላሁ ውጪ ሰዎች ሲጣሩ ጊዜ ምን አደርጋለሁ? አመጣለሁ። ከዛስ ካላሁ ውጪ መጣራት እንደማይፈቀር ቁርአን በግልጽ ማንም ሙስሊም ጃሂል ምትሉትን ሙስሊም ምንድን ነው ይህን ነገር ስህተት መሆኑ ያቀ። ስለዚህ በአጭሩ ምንድን ነው ኮሜንት ላይ እያየሁኝ ነበር። ኡስታዝ፣ እኔ ኡስታዝ አይደለሁም። ፀጉሬ እራሱ እያያችሁኝ፣ የምን ኡስታዝ ኡስታዝ አይደለሁም። ኢቨን በአሁኑ ሰዓት ተማሪ ራሱ አይደለሁም፣ ግን በተቻለኛ አቅም እንዲህ አይነትን ባዕድ አምልኮ ካላህ ውጭ የሚጣሩን ሰዎች አላህ እስካቆየን ድረስ ምላሽ እንሰጣለን እንጂ ከእናንተ የተለየሁኝ ሰው ወይም ደግሞ ከእናንተ የተሻለ እውቀት ኖሮኝ አይደለም። ጀስት የምናቃትን ነገር ነቢዩ ዐለይሂ ሰላቱ ወሰላም ከእኔ የሰማችሁት አንዲችን ነገርን ብትሆን አስተላልፉ ስላሉ ከዛ አንጻር እንጂ ይሄ የእውቀት ባለቤት ወይም ቀርተን ወይም ደግሞ እንዲህ ሆነን ምናምን አይደለም፣ መልካም ሰው ሆነን አይደለም። ነገር ግን በተቻለን አቅም ላሂራችን የሚሆን ነገር መስራት አለብን። ወጣት ሆነን በተለያዩ ነገራቶች ቢዚ ከምናረግ ራሳችን ቢያንስ ቢያንስ ለዲናችን ትንሽ ነገር ማድረግ አለብን በሚል አንግል እንደሆነ ልትረዱ ልታውቁት ይገባል ብዬ አስባለሁ። ምክንያቱም ይህን ነገር መናገር የፈለግኩት ኮሜንት ላይ እንደዛ አይነት ሐሳብ ስታነሱ ስለተመለከትኩኝ ነውና አፉ አንድ ተራ ወንድማችሁ ነኝ፣ ወላሂ ተራ ማለት ነው። ተራ ወንድማችሁ ነን። ጀስ ስላከብራችሁኝ አላህ ያክብራችሁ አላህ ይውደዳችሁ። ነገር ግን እኔ እንደዛ ሰው አይደለሁ፣ ይውስታዝ ምናምን የሚባል አይደለም። ግን በተቻለኝ አቅም ዲኔን ለመተግበር ጥረት የማደርግ ሰው ነኝ። ስለኔ ፐርሰናል ብዙ ማውራት አልፈልኝ። ኤኒ ሃውስ እንግዲህ አስቀድሜ ያሳየኋችሁ ቪዲዮዎች አሉ። እነዛ ቪዲዮዎች ላይ የሀጅ ሙፍቲ የእሳቸው ልጅ እንግዲህ በግልጽ እና በማያሻማ መልኩ እንዲህ አይነትን ነገርን ሲናገር ሰምተነዋል። መቶ ሰው እዛ ቦታ እንደማይቀበር ያውቃል መካነ መቃብር እንግዲህ፣ መቶ ሰው እንኳን የማያስ ቀብር ከሆነ ያን መካነ መቃብር ራሱ ለመባል ብቁ አይደለም። በነገራችን ላይ ሁለተኛ ደግሞ ሀረሚያ ነው ምናምን እያሉ ከዛ በኋላ ደግሞ ከተለያዩ ክፍለ ሀገሮች ወይም በአራቱ አቅጫጫዎች ይህን ነገር እንደሚደረግ ተናገር። ስለዚህ አዲስ አበባ ውስጥ ደግሞ እንደዛ አይነት ነገር ያስፈልገናል ነው። በቃ እናንተ ቀጥታ ካልተነገራችሁ አይገባችሁማ። በቃ በተዘማበሪ እኮ እንደዛ ነው። በቀላሉ አንደርስታኒ ማድረግ የሚችል አቅል ያለው ሰው የሚረዳው ነገር ነው። የተናገረው ነገር ግልጽና የማይሻመን በአራቱ አቅጫጫ፣ በደቡብ አብሬት አለ፣ በሰሜን ደግሞ የሆነ ምንድን ነው የሚባል አለ አሊ ጎንደር ምናምን በምራብ ምናምን የተለያዩ ቦታዎች ላይ ኑር ሆሴን ምናምን አለ። ከዛ የቦረናው አለ። ከዛ ደግሞ ወደ ሃላባ ምናምን ነገር ስትሄዱ ያው ደቡብ ስለሆነ የአብደልቃድር ምናምን ብለው ትልቅ የመቃብር ሰሩ። አብደልቃድር ነው የተቀበሩት ይላል። የተለያዩ ቦታዎች ላይ አንድም በአራቱ አቅጫጫ፣ በደቡብ፣ በሰሜን፣ በምራብ፣ በምስራቅ በአራቱም አቅጫጫ እንዲህ እንዲአይነት ነገር አለ። ስለዚህ አዲስ አበባ ውስጥ ደግሞ ይህን ነገር ያስፈልገናል አለ። ተበሩክ እየተባለ ሰዎች ካላህ ውጪ እንዲጣሩ። አብሬት ሂዱ፣ ሂዱና እዩት። ከዛ በኋላ እዛ ላይ የሚደረገው ነገር ግልጽ ይሆንላቸዋል። ዘምዘም ውሃ አለ ተብሎ ይታመናል። ከዚህ በላይ ቅጥፈት አለ? እንዲህ ወንድምነት፣ ካላህ ውጪ መስገድ፣ ካላህ ውጪ ለሞተን አካል ሰግደ ስለትን አስገብተህ የዛሬ አመት ልጅ ከሰጣችሁኝ እንዲህ፣ ሀብታን ከሆንኩኝ፣ ይህን በሽታ አለብኝ፣ ይህን በሽታ ከተሻለ በጊዜ መጥቼ አርድላችኋለሁ ትላለህ። መሰዋትን ለአላህ ነው አይደለም። አላህ ደሙም ስጋውም ለአላህ አይደርሰውም ለአላህ የሚደርሰው የኛ ታዛዥነትን አይደለ? ቁርአን በግልጽ እንደዛ ብሎ ያስቀምጣል። ዛሬስ አብሬት ትሄዳለህ፣ ታርዳለህ ቁለት ውሃ የሚባል አለ። ዘምዘም ውሃ ነው። ያን ከጠጣ ኢልም በኢልም ትሆናለህ ይባላል። ያን ነገር ደግሞ አዲስ አበባ ላይ እንዲደረግ የተለያዩ ነገራቶችን ይደረጋል። ይህን ነገር እኔ ፎከስ ተደርጎ በደንብ መሰራት አለበት ብዬ አስባል። ካነ መቃብር ነው እያላችሁ ህዝበው ሙስሊሙ አጣጣሉ። ምክንያቱም ደግሞ በግልጽ ልጃቸው የተናገረው ነገር አለ። እዛ ላይ የሚቀበሩ ለምሳሌ እኔ በጣም የገረመኝ ይን ያልዳሰስኩት አሁን ነው። ትዘል ፕራይቬት እና ፐብሊክ የሚባል መካነ መቃብር አለ አለ ሪሊ ድብቅ የሆነና በጋዶለኝ የሚታወቅ መ ፐብሊክ ግልጽ የሆነ ወይም ሁሉን ሰው የሚያይ ሁሉን ሰው የሚያቆት፣ ከዛ ፕራይቬት የሆነ ሪሊ ድብቅ የሆነ ማንኝ የማያየው ከዛ የተወሰኑ ሰዎች አነሳ እኮ በቃ ግልጽ አደረገላችሁ። ለምሳሌ የተለያዩ ቦታዎችን ማየት እንችላለና ልጃቸው ሚስታቸው ወይም ደግሞ እ የልጅ ልጆቻቸው ምናምን የሚቀበሩት አለ ሌሎች ሰዎች ይቀበሩበታል። እነማን ናቸው? እሱ ዝርዝር አሰራር ይኖረዋል? ሌላ ዓለም ላይ የሚሆነው አሁን ኸሊፋ አለ ምትክ ምትክ እዛው ነው የሚቀበረው። ሲያልፍ ህይወቱ የእሳቸው ባለቤት የቅርብ ቤተሰቦች እያለ እንደዚሁ ደግሞ በሙስሊም ዓለም ሲሆን፣ ንጉሱ ሲሞት እንዲህ ሲሆን የሙፍቲው መካነ መቃብር ላይ ይቀበራል። አብሬታ የሚገርማቸው የአብሬት ልጅ ፋጢማ ትባላለች ሴት ልጃቸው። እዛ አብሬታ ከተቀበሩ ከእሳቸው ጎን ከተቀበረች በኋላ ይላል መቃብሩ ፈንቅላ ወታ እየበረረች መካ ሄደች። ከመካ ወደ መዲና ሄዳ አሁን መዲና ውስጥ ነው ያለችው አልሞተችም ይላሉ ወላሂ ነው የምላችሁ በጆሮ እዛ ቦታ የሰማሁት ከዋሻዊ ይነጋ አላህ ሱብሓነሁ ወተዓላ ዘንድ እጠይቃለሁ እዛ ላይ የሚያስተምሩ ሰዎች ማቃቸው አይ እዛ እዛ የሚያስተምሩ ሼህ የሚባል የሚያስቀሩ ምናምን ነው አልከሶ ሂዱ የተለያዩ ቦታዎች አልከሶ ላይ የሚደረጉ ነገራቶች ዘግናኝ ነገራቶች አሉ ወንድምናቶች በጣም ዘግናኘውን ካባ ለምሳሌ ልብሱ ይቀየራል በየአመቱ። የሳቸውን በየአመቱ ይቀይራል። በነገራችን ላይ አልከሶ በተመለከተ ሰፋ ያለ ፕሮግራም ይዤ እዛ ላይ ዲቴል እነግራችኋለሁ። ብዙ ጊዜ በሱሱ ነው መሄድበት። አላኩል ለዛሬ ይህን ካልኳችሁ በሌላ ቪዲዮ እስከምንገናኝ ድረስ ሀዛ ወቢላሂ ተውፊቅ ወሰላ ነቢና መሐመድ ዋላ አሊህ ወሳቢህ ወሰለም።